ይህ ቦታ በአዲስ አበባ የሚገኘው ስካይላይት ሆቴል ነው። በውስጡም የቻፓ ፋይናንሻል ቴክኖሎጂስ ዋና ሥራ አስፈጻሚ የሆነው ናኤል ኃይለማርያም ይገኛል። በዚህች ሰዓት በአፍሪካ ቀንድ የገንዘብ ዝውውር ታሪክን የሚቀይር ስምምነት ለመፈራረም እየጠበቀ ነው። ከጠረጴዛው በስተሌላ በኩል የኢትዮጵያ አየር መንገድ ኃላፊዎች አሉ። ይህ አየር መንገድ ለ79 ዓመታት የሀገሪቱ የኩራት ምንጭ ሆኖ የቆየ ሲሆን በቅርቡም ሪከርድ የሆነ 7.6 ቢሊዮን ዶላር ገቢ አስመዝግቧል። ነገር ግን ለአስርታት ዓመታት የቆየ አንድ ትልቅ ችግር ነበረበት። አንድ ኢትዮጵያዊ መደበኛ የባንክ ካርድ ኤቲኤም ይዞ የአየር መንገድ ቲኬት በኢንተርኔት መቁረጥ አይችልም ነበር። የግድ ቲኬት ቢሮ መሄድና በጥሬ ገንዘብ መክፈል ነበረበት። ናኤል ይህን ችግር ሊፈታ ነው የመጣው። ይህ ስምምነት ዝም ብሎ ቢዝነስ ብቻ አይደለም። ናኤል ድሮ በዚህ አየር መንገድ ምክንያት ስኮላርሺፕ ተምሮ ስለነበር አሁን ለውለታው ምላሽ እየሰጠለው። ቻፓ እስካሁን ከ50 ቢሊዮን ብር በላይ ወይም 400 ሚሊዮን ዶላር በሲስተሙ አንቀሳቅሷል። የኢትዮጵያ የዲጂታል ኢኮኖሚ የጀርባ አጥንት ሆኗል ማለት ይቻላል ግን በ2012 ዓመተ ምህረት የተቋቋመ አንድ ጀማሪ ድርጅት እንዴት ከኢትዮጵያ አየር መንገድ ጋር ሊሠራ ቻለ? ይህን ለመረዳት የሀገሪቱን የድሮ ሁኔታ ማወቅ ያስፈልጋል።